እርስ በእርሷ የምትዋጋው የአፍሪካ ቀንድ ከአስመራ እስከ አዲስ አበባ ሁለት አያላን ቡድኖች ተፋጠውባታል። በአንድ በኩል ኢሳያስ አፈወርቂ፣ አብርሃ፣ ጀነራል ፊሊጶስ ወልደዮሐንስ፣ ደብረጽዮን ገብረ ሚካኤል ደብረጽዮን ገብረ ሚካኤል ድጋፋቸውን በይፋ የገለጹ የህወሓት ጀኔራሎች ዘመነ ካሴ፣ ባውቄ መሬ ወዳጆ ና ምናል ባተምጃ አልመሮ ድሪብ ተሰልፏል። የዚህ ኃይል ማዘዣ ጣቢያ ባለዘንባባዋ ከተማ አስመራ ናት። አዛዥ ወዲያፎም የሚል ቅጽል ስም አላቸው። መቀሌ፣ ጎጃም፣ ራያ ና የወለጋ ጫካዎች የዚህ ቡድን የቦታ መቼቶች ናቸው። ሁለተኛው አሰላለፍ አብይ አህመድ ዓሊ ጀነራል አበባው ታደሰ፣ ጌታቸው ረዳ ካሳይ፣ ሌፍተናንት ጀነራል ጻድቃን ገብረ ትንሳኤ፣ እስክንድር ነጋፈንታ፣ የጎንደር ጠቅላይ ግዛት በሚባል የፋኖ እዝ የሚመራው ኃይልና ከሰሞኑ መሃል አዲስ አበባ ላይ የጨፈረ ኢሳያስ አፈወርቂን ጥላለው ሲል የተመለከትነው ብርጌድ ነሐማዱ ያሉበት ነው። ይህ የጥቅም ጉዳይ የሚያለያየውና የሚያገናኘው ቡድን እርስ በርሱ ለመፋጀት የሚጠብቃቸው ፊሽካዎች አስመራ፣ መቀሌና አዲስ አበባ ይገኛሉ። የአስመራው የኢሳያስ አፈወርቂ የአብርሃ መንግስት ልክ አብይ ብር ሀገርና ሀማዱን ያላዩ መስለው ባደራጁበት ማግስት ከጎንደር በለሳ ከአራት መቶ በላይ የፋኖ አመራሮችን ለስልጠና ወደ ቀየው በመጋበዝ ፉክክሩን አጣጡፎታል። ከሁሉም የባሰው ግን የህዋት ሰራዊት ከፍተኛ አመራር የሆኑ ጀኔራል መኮንኖችና የኤርትራ ጀነራሎች ሰናፌ ላይ ተገናኝተው መምከራቸውን የሚገልጹ መረጃዎች ከኢትዮጵያ ደህንነት መስሪያ ቤት አካባቢ መሽሎካቸው ነው። የህዋትና የኤርትራ ጦር ከፍተኛ ጀነራሎች በዚህ ሳምንት ብቻ ሁለት ጊዜ ተገናኝተው መወያየታቸውን የሚገልጹ ምንጮች የመጀመሪያ ውይይት የተካሄደው የትግራይ ሰራዊት አመራሮች የክልሉን ጉዳይ አስመልክቶ መግለጫ ጫካ ማውጣታቸው በፊት መሆኑን አመልክተዋል። በመጀመሪያው ውይይት ከትግራይ በዛል አንበሳ በኩል ወደ ሰናፌ የሄዱት ጀነራሎች ጀነራል ፍሳ ማንጁስ፣ ጀነራል ምግበይ ኃይሌ፣ ጀነራል ህንጻና ብርጋዲየር ጀነራል አብርሃ ተስፋይ ወይም ድንኩል መሆናቸው ታውቋል። በሁለተኛው ዙር ውይይት ደግሞ የትግራይ ሰራዊትን ወክለው ሰናፌ ላይ የተገኙ ጀነራል ወዲ ያጥሮ ብቻ መሆናቸውን ምንጮች አክላሉ። በኤርትራ በኩል ደግሞ የኤርትራ ጦር ጠቅላይ ኤታ ማዦር ሹም ሌፍተናንት ጀነራል ፊሊፖስ ወልደ ዮሐንስና በርካታ ጀነራል መኮንኖች መሆናቸው ታውቋል። የህወሓትና ሻዕቢያ ጀነራሎች መመካከር ለቀንዳሙ የአፍሪካ ክፍል ሌላ የጦርነት ፊሽካ መሆኑ ነው። ጦርነቱን ዝነኛው ዓለም አቀፍ መገናኛ ብዙሀን ዘ ኢኮኖሚስት ሳይቀር እየመጣ ነው ካለ ወራት ተቆጥረዋል። አሁን የኤርትራው ኢታማዦር ሹም የጀኔራል ፊሊጶስ ወልደ ዮሐንስ ና የኢትዮጵያው ምክትል ኤታማዦር ሹም የጀኔራል አበባው ታደሰ ወዳጅነት በትክክል የሚፈተሽበት ጊዜ መድረሱ ነው። ጀኔራል አበባው ታደሰ የተባሉትን የኢትዮጵያ የጦር ገበሬ ኢትዮጵያዊ ሁሉ ያወቃቸው በዘጠና ዘጠናው የኢትዮ ኤርትራ ጦርነት ወቅት በነበራቸው የአዋጊነት ብቃት ነበር። ያኔ በትንሽ ዕድሜያቸው ያላቸው የጀነራልነት ማዕረግ በመደረብ የሚያምረው ተክለሰውነታቸው ከአማላዊ ውበታቸውና በታቸውና በአገር አቀፍ ፍቅር ጠኔ ውስጥ ለነበረው የኢትዮጵያ ህዝብ ከሰጡት ተስፋ ጋር ተደማምሮ ስማቸው ከፍ ተደርጎ ይጠራ ነበር። በሂደት ለነመለስ ዝናቸው ጎረበጣቸው። ግጭቶችን በረከቱ። ጀኔራል አበባው ታደሰ በሚመሩ ጦር እየተወደዱ ተገፉ። እንዲያውም ጀርመን ሀገር ድረስ ተሰደው በጥገኝነት መኖር ጀምረው ነበር የሚሉ ምንጮች አሉ። በኋላ ግን እነመለስ ሁኔታውን ሲያውት የሀገራቸውን የተከበረ ጀኔራል በሰው ሀገር ማንከላታት ዲፕሎማሲ ያበላሻል፣ ስለሆነ ሆነም ለምነው ወደ ኢትዮጵያ በመመለስ አየሁ እርሻ ልማትን ጨምሮ በባህር ዳር አሉ የተባሉ ሀብት የሚመነጭባቸውን ዘርፎች ሰጥተው ጸጥ ብለው እንዲኖሩ አደረጓቸው። ጀነራሉም ቂማቸውን በሆዳቸው ይዘው ሀብታቸው ላይ በረቱ። ነገር ተገልብጦ ጠቅላይ ሚኒስትር አብይ አህመድ የጦር ኃይሎች ጠቅላይ አዛዥ ሆኑ። አብይ ማለት በ990 ጥናዎቹ ከጀነራል አበባው ታደሰ ጋር የሚተዋወቁ ወታደር ነበሩ። ከ20 አመት በኋላ ህዋትና አብይ ተዋጉ። ልክ ሰሜንስ ተመታብ ብለው መግለጫ በሰጡ ማግስት ጥቅምት 25 ቀን 2013 ዓ.ም በሚመሩት ጦር ይወደዱ ነበር የሚባልላቸውን ሌፍትናንት ጀነራል አበባው ታደሰን የጦሩ ምክትል ኤታማዦር ሹም አድርገው መለሷቸው። ሌፍተናንት ጀነራል አበባው ከ2006 ዓ.ም ጀምሮ በጠቅላይ ሚኒስትር ውስጥ ከተጠሩበት ጥቅምት 5 ቀን 2013 ዓ.ም ድረስ በጡረታ በሚል ከጦሩ ተገለ ቆይተዋልና ነገሩን ለቀደሙ አለቆቻቸው መበቀያም ለሚወዷት አገራቸው ማገልገያም አዋሉት። ከኤርትራው ኤታማዦር ሹም ፊሊጶስ ወልደ ዮሐንስ ጋር የሚገናኙት ይህን ጊዜ ነው። በዚያ ጦርነት ባለከዘራው እየተባሉ የሞካሹ የነበሩት ብርጋዴር ጀነራል ሻምበል በየነና መሰሎቻቸው ከሰሜን ዕዝ ወደ ኤርትራ ኤርትራ የሸሸውን ጦር አሰባስበው ተመልሰው ወደ ትግራይ በመግባት የቲዲኤፍ ኃይል በሁለት ሳምንት ውስጥ ያሽመደመዱት ዘንድ ምናልባትም በጀነራል አበባው የጡረታ ጊዜ ወዳጅ አድርጓቸው ጀነራል ፊሊጶስ ወልደ ዮሐንስ የሚያዙት የኤርትራ ጦር ውለታው ተደጋግሞ የተነገረለት ነው። ጀኔራል አበባው ታደሰን በሽሬ ግንባር አልፈው ካድዋ በቅር ርቀት ቆመው በተቀረጹት ቪዲዮ ላይ ጀኔራል ፊሊጶስ ወልደ ዮሐንስ የዋሉላቸውን ውለታ በቃላት ለመግለጽ ሲቸገሩ ታይተዋል። ከአስመራ ከተማ ትንሽ ኪሎ ሜትር ራቅ ብላ በምትቀይ ቁሽት በተባለች መንደር የተወለዱት የኤርትራ ሰራዊት ጠቅላይ ኤታ ማጆር ሚኒስትሩም ጀነራል ፊሊጶስ ወልደ ዮሐንስ በ964 ዓ.ም ምረት ነበር ለኤርትራ ነጻነት ይካሄድ ወደ ነበረው የትጥቅ ትግል የገቡት። ከ20 ዓመት በፊት በኢትዮጵያና በኤርትራ መካከል በተካሄደው የድንበር ጦርነት ወቅት ደግሞ የመረብ ግንባር አዛዡ ነው። ከጀነራል አባው ታደሰ በተቃራኒ አዋግተዋል። ባህሪያቸውን በተመለከተ ጀነራሉ ብዙ የማይናገሩ ኮስታራ፣ በጣም ጠንቃቃ፣ ምንም ነገር ችላ የማይሉ የማይሉ ቆፍጣና ወታደር እንደሆኑ አብሯቸው የሰሩ ባልደረቦቻቸው ይናገራሉ። በእኒህ ጠባዮች ከጀነራል አባው ታደሰ ጋርም ሳይመሳሰሉ አይቀርም። የሆነ ሁሉ ሆኖ ግን ራል ፊሊጶስ ወልደ ዮሐንስ በጀነራል አበባው ታደሰ ጦርና ሀገር ላይ ተቃዋሚዎችን ብሎም በነፍጠ የሚታገሏቸውን ኃይሎች ለማደራጀት የሰሜኑ ጦርነት እስከሚያልቅ እንኳን አልጠበቁም። ከዚያው ከጀነራል አበባው ታደሰ ጦር ውስጥ ልባቸው ወደ ፋኖ የሸፈተውን የመረጃና ደህንነት ዘርፍ ሰዎች እየመለመሉ አሁን በኢትዮጵያ መንግስት ፋኖን ታደራጃላችሁ ተብለው በጥርጣሬ ከታሰሩ አካላት ጋር በማገናኘት ሴራ ይጎነጉኑ እንደነበረ ታማኝ ምንጮች ይገልጻሉ። ራሳቸው ጀነራል ፊሊጶስ የተሳተፉባቸው የአብይን መንግስት የመገልበጥ ሴራዎች ላይ ነበርን የሚሉ የጀነራል አበባው ታደሰ ጦር አባላት አሉ። እነ ጀነራል አበባው ታደሰ ስለዚህ የነ ጄኔራል ፊልጶስ ወልደ ዮሐንስ ሴራ ያበጁላቸው መላ ብርጌድ ነሐማዱ ይባላል። ይህ የኢሳያስ መንግስት ራስ ምታት ይሆናል የተባለ ታጣቂ ቡድን በይፋ በአዲስ አበባ እየፎከረ እየሸለለ ነው። የኤርትራን መንግስት በኤርትራ ምድር ለመቃወም መሞከር በፈቃድ ሲኦልን በምድር መቅመስ እንደሆነ ይነገራል። በአንድ ወቅት በኤርትራ የአሜሪካ አምባሳደር የነበሩ ሰው የኤርትራ ምስጢሮች በሚደረስ ጽፈውት ዊክሊክስ ያሾለከው ጽሁፍ ይህን ሁኔታ አጉልቶ ያሳያል። የአምባሳደሩ ማስታወሻ ቃል በቃል ሲነበብ በኢሳያስ እይታ የተለየ የፖለቲካ አስተሳሰብ የሚያራምድን ግለሰብ ፍርድ ቤት ማቅረብ ጊዜ መፍጀት በመሆኑ የመጨረሻውን ቅጣት ወይም ወደ ሞት አፍጥኖ የሚያደርሰውን ውሳኔ መስጠት ተገቢ ነው። እንዲህ አይነቱን ፍጹም ጸረ ዴሞክራሲያዊ የሆነን አስተሳሰብ የሚያመነጩት የሚወዱትን ውስኪ ሲጎነጩ ብቻ ይመስለኝ ነበር። ይሁንና መጠጥፉት ሳይሉም ቢሆን ከዚህ የተለየ አቋም አላየውባቸውም። ስለዚህ ጸረ ዴሞክራሲያዊነት የፕሬዝደንቱ ስር የሰደደ ባህሪ ነው ማለት ይቻላል ይላል። የኢትዮጵያ መንግስት ከመረብ ባሻገር ሆነው የኤርትራውን ተጻራሪ የሚቃወሙ ሀይሎች ለማቋቋም እንደማይችል ሲገባው በራሱ ዋና ከተማ አዲስ አበባ ብርጌድ ንሓመዱን እንዲሰበሰብ ፈቅዶለታል። በዚህም የተነሳ የቀሬው ጦርነት በሕዋትና አብይ በኢሳያስና አብይ መካከል ቀን እየጠበቀ ነው ተብሏል። ህዋትና ሻቢያ ተባብረው የኢትዮጵያን መንግስት መውጋት ሲያሸንፉ፣ እርስ በርስ መጣላት፣ እንደገና የአዲስ አበባ መንግስታት ሊወጓቸው ሲሆን መተባበር የተለመደና ለ50 አመት ለተጠጋ ጊዜ ያደረጉት ነው። ህዋት ሻቢያ ከደርግ ጋር ለሚያደርገው ውጊያ አዳጊ ወጣቶቹን መሸጡን ሌፍተናንት ጀኔራል ዮሐንስ ገብረ መስቀል አዙሪት በተባለው አዲስ መጽሐፋቸው ላይ አጋልጠዋል። እሳቸው ምናልባት ሲኦል የሚባል ነገር አለ ከተባለ በሳህል ተራሮች የተካሄደው በተለይ ደግሞ በናቅፋ ግንባር የተደረገው ጦርነት መሆን አለበት እያሉ በሚገልጹት የቀይ ኮከብ ሁለገብ ዘመቻ ጊዜ ህወሓት ከሶስት ሺህ በላይ ተዋጊዎቹን አሰልፎ ሻዕቢያን ከሳህል ተራሮች ተጠርጎ ቀይ ባህር ከመግባት ያተረፈበት አጋጣሚ ይታወሳል ይላሉ ሌፍትናንት ጀኔራል ዮሐንስ ገብረ መስቀል። የቀይ ኮከብ ዘመቻ የምድር ሲኦል አምሳያ እንደነበረ በመግለጽ ያኔ ሻዕቢያን የማዳን ትግል አድርገው በሳቸው አገላለጽ ተላልቀን ያከሸፍነው ግዙፍ ዘመቻ ነበር ይሉታል። አብይ በዚህ ጊዜ ለሌላ ግዙፍ ዘመቻ እየተዘጋጁ እንደሆነ አመላካች ሁኔታዎች አሉ። ከፋኖ ኃይሎች መካከል ቢያንስ በነእስክንድር ነጋ እና በጎንደር ቅርንጫፍ ያለውን ኃይል እየተደራደሩት እንደሆነ ፍንጮች ይሰማሉ። መቶ አለቃ ካፒቴን ማስረሻ ሰጥ የመደራደር ነው ራ ለመሆኑን በይፋ ተናግሯል። የጎንደር ጠቅላይ ግዛት እዚህ የፋኖ አመራሮች ወልቃየት ቀይ መስመር ናት በማለት ከዘመነ ካሴና ምሬ ወዳጆ በተቃራኒ መቆማቸውን በይፋ አረጋግጧል። ጃል ሰኝና ጃል ሹሩቤ የአብይ ክንዶች ናቸው። ጠቅላዩ ይህን ይዘው በሽመልስ አብዲሳ ቀጣይ ዓመት ኢሬቻን ቀይ ባርና ክብራለን የተባለውን ቃል ለመፈጸም አሰብ ይዘምታሉ ተብሎ ይጠበቃል። አሰብ ለሌፍትናንት ጄኔራል ጻድቃን ገብረ ትንሳኤም እስካሁን ካውን ያልሻረች ግር ሰዓት ናት። ከትግራይ ጦርነት በፊት ጀነራል መኮንኑ አሰብ በግድም በውድም የኢትዮጵያ አካል መሆን አለባት ያሉበት ቃለመጠይቅ አላቸው። አዲሱ የሕይወት አሰላለፍ ውስጥ እኒህ ጀኔራል ከአብዮ ገናቸው የትውልድ ቀያቸው ምራያ ስለሆነ ከአስመራ ይልቅ ለአሰብና አፋር የቀረበ ስን ልቡን አላቸው። ከሻቢያ ጋር በ1990 ዎቹ ደም ተቃብተዋል። ያኔ የኢትዮጵያ መከላከያ ሰራዊት ጠቅላይ ኤታ ማጆር ሹም ሌፍተናንት ጀነራል ጻድቃን ገብረ ትንሳኤ ነበሩ። ሳይነበሩ ጀነራሉ በመለስ ዜናዊ ከተባረሩ በኋላ ዓለም አቀፍ ሰው ሆነዋል። አሜሪካ አፍሪካ ቀንድ ላይ ያሉ የኃይል ሚዛኖችን የሚጠብቅላት ብቁ ጀነራል ስትፈልግ ጻድቃንን አግኝታለች። እኒህ ሰው በአሜሪካ አብይና ወዳጆቻቸው ምክር የሚጥሏቸውን ኢሳያስ አፈወርቂ አብርሃን ከአዲያሎ ቤተመንግስት ጎትቶ ለማውጣት አይሳናቸውም እየተባለ ነው። በዚህ ላይ ሰማያዊ ለባሾቹ የብርጌር ሐማዶ ልጆች አሉ። ተቃራኒው አሰላለፍ ህዋትን ዳግም ወደ አራት ኪሎ እስከ ማስገባት የሚጥር ነው። የጎጃም ፋኖ አመራሮች ዘመነ ካሴ፣ አስረስ ማረ ዳምጤ ከወሎም እነ ምሬ ወዳጁ አሉበት። ዘመነ ካሴ ከሰሞኑ ህዋት በኢትዮጵያ መንግስት ላይ ተኩስ መክፈቱ እንደማይቀር ገልጾ ለአራቱም የአማራ ጓዶቹ ምን አይነት አቋም እንያዝ የሚል ጥያቄ ማቅረቡ ተሰምቷል። የሱ አቋም ከህወሓትና ሻቢያ ጋር ተጋግዞ አብይን በመጣል የሽግግር መንግስት ድርሻውን መውሰድ መሆኑ ታውቋል። ምሬ ወዳጆን በሰሜኑ ጦርነት ጊዜ በመሃል ሰፋሪነት ያገለግላቸውን የዋት ጀነራሎች ጥሪ ተቀብሎ ወደ አራት ኪሎ አብረን እንገስግስ ስለሚለው ጥሪ አዎንታዊ መልስ መስጠቱ ተሰምቷል። ወገቤን ያለው ኃይል የነባ ባየቀናው የጎንደር ቡድን ነው። ጎንደር ወልቃይት የምትባል የጎን ውጋት አለችበት። ፋሲል ደሞዝ አረሱት ይሉኛል የመተማ ማን መሬት ያርማጭ ሆን መሬት ያው ሚኛ ንጣ እነርሱ ምን ያርጉ ከኛ ሰው ሲታጣ ያለ ያነሳሳቸው የጎንደር ወጣቶች ወልቃይትን ለህውሃትና ሻቢ አስረክበው ወደ 4 ኪሎ መጓዝን አይመርጡም። ለዚህ ሁሉ የአብይ ግብረ መልስ ኢትዮጵያውያንን ወደ ቀደመ ያገር ፍቅራቸው በመመለስ ወደ ሰሜንና ሰሜን ምስራቅ መዝመት ነው። ዳግማ ያጼ ቴዎድሮስ አምስት ሚሊዮን የማይሞሉ የጎጃም ጎንደር፣ ሸዋ፣ ወሎና ትግሬ ሰዎች እያመጹባቸው የኢትዮጵያ ባሌ ኢየሩሳሌም እጮኛ ነኝ ይሉ ነበር። ራሳቸውን ለመግደል ምክንያት የሆናቸው የእንግሊዝ ጠብ ምንጩ ምጽዋ በቱርኮች ተያዘብኝ ብለው ለንግስት ቪክቶሪያ የጻፉት ደብዳቤ መዘጌቱ ነው። ልጅ ያሱ ፈረሴን ቀይ ባር ሳላጠጣ ዘውድ አልጭንም ብለው ልጅ እንደተባሉ በቀዳማ ኃይለ ስላሴ ያለ ሞት ተኳሽ ተገድለዋል። መንግስቱ ኃይለ ማርያም ቀይ ባር ለሻቢ አሳልፌ አልሰጥም ብለው 17 ዓመት ተዋግተው በመሃል ከጎን የበቀለው ህወሀት ነቅሏቸዋል። ኮሎኔሉ በይታገሱ ጌትነት የስደተኛው መሪ ትረካዎች መጽሐፍ ገጽ 264 ላይ የኤርትራ ጉዳይ የመፈርጠጣቸው ዋና ምክንያት መሆኑን ለጓዶቻቸው እንዴት እንደነገሯቸው እንዲያወጉናል በእኔ አመራር እኔ እዚህ እያለሁኝ ኤርትራ ነጻነቱን ሲያውጅ አልሰማም። እናንተ ስጡት። በእኔ አመራር ጊዜ አጫይለስላሴ አንድ ያደረጉት ኤርትራ ሲሄድ ቁጭ ብያ፣ ላይም ወያኔ አዲስ አበባ እስኪመጣ ድረስ ቁጭ ብያ አልጠብቀውም። እኛ ዛሬ በደለኛ እና የማን ስራ የማን ጠቅም ሆነናል። እና ለትብብራችሁ ሁሉ አመሰግናለሁ። ጮቴ የቁራጮት ሆኗል። ደህና ሁኑ ጓዶቼ። ደናውኑ ብዬ ነው ከሀገር የወጣሁት የአብይ ጣፋንታ የዳግማዊ ዐፄ ቴዎድሮስ የልጅ ያሱ ሚካኤል ወይስ የመንግስቱ ኃይለማርያም፣ የሚለውን አብረን የምናይ ይሆናል።